ሩጥዬ ለምን ታደክመዋለ እሱ እና የእኔ ድካም ካልፈለግሽ አሁን አንቺ ወደ እልባት ላይ ነይልኝ። እኔ ማለኝ ያለ እናንተ ማለኝ ማለኝ እኔ ከእግዚአብሔር በፍቅር ነው የማወራቸው። እናንተ አሁን ልንገርሽ የምናገራቸው ነገር እነሱን ማለት ነው ሶስት ብት አይቼዋለሁ። ለምን አይ አታይም? ጋሽ ባል ማለት ነው ማለት ያደረግሁም ነገር በጣም ስሜታዊ ስላደረገኝ ነው የሆነ ነገርም ቀደም ብዬ ለድምፁ ጥራት በጣም ይቅርታ ጠይቃለሁ። ውድ ቤተሰቦቼ ሰቦች፣ ያው ጠፍቻለሁ፣ ትንሽ ከነገሮች መደራረብ ጋር ጠፍቻለሁ። በጠፋውበት ሰዓት ግን የእነ ሄርሜላና የእነ አብርሃም ጉዳይ አልተው ብሎ ተከትሎኝ፣ እንግዲህ ትናንትና የሄርሜላ እህት ደውላ ነበርና በውስጠ ወይራነት እኔን ከዚህ ውስጥ አውጡኝ፣ ላግኛት ብያት። ከዚህ በፊት ነግሬያችኋለሁ ማግኘት አልቻልኩም ነበር። እና አሁን እኔን ከዚህ ውስጥ አውጡኝ፣ እኔ አይመለከተኝም፣ እኔ አያገባኝም በሚል ሰበብ አንዳንድ መረጃዎችን፣ አንድ ሁነታ ነግራኛለች። እንግዲህ ሄርሜላሪጅ ለሪሌሽንሽፕ ውስጥ እንደሆነችና የእሱንም ስልክ እንግዲህ ቴክስት ታርጋልኝ፣ እንግዲህ ደርሶኛል። ዋናውን ነገር ግን እስኪ መጀመሪያ የተባባልነውንና የወጣውን ነገር ሰምታችሁት፣ እንመለስ። ለፍርድ እንዲመቸን፣ ለመናገር እንዲመቸኝ፣ መጀመሪያ አዳምጡት። በምን መልኩ እንደደወለች ከዛ በኋላ ደግሞ በምን አስጨንቃ ስልኩን ለምን ለመስጠት ለኔ እንደፈለገች አላውቅም። ስልኩን ሰታኛለች፣ ለምን እንደፈለገች አላውቅም። እውነት ሪል የሄርሜላ ፍቅረኛ ነው የሰጠችኝ ስልክ አደለም የሚለውን ነገር ደግሞ በደንብ አርጌ እመለስበታለሁ። ግን መጀመሪያ እስኪ ይህን ሰምተን እንመለስ። አቤት፣ አቤት ሰላም ነው? ሰላም ነው። በተደጋጋሚ ስልክን ስደውልልኩ ስልክ እያነሳ አልነበረም። ምን ታዲያ ምን ላገኝ ስልሽ እኔ ታዲያ ምን ላርግ? በተደውል እንግዲህ ደረጀኩ አሪፍ ሙድ ላይ እና ግን አሁን የደወልኩልህ በዋናነት ምን አለመሰለ ከሄርሜላ እና ብቻ ከእነሱ ጉዳይ መሀልና ዙሪያ ላይ እንድታስወጣኝ ነው የምፈልገው። እሺ እኔ እኮ ሲጀመር እኔ ሲጀመር ሰርቼም አላውቅም። አሁን ኦረዲ ትቻለሁ ማለት ይቻላል። ሰሞኑን ለቅቄም አላውቅም። ተመልካቾችም ራሱ በጣም ብዙዎች እየጠየቁኝ ነበር እና ለምን ጠፋ ምናምን እያሉ ነው። ግን ከእኔ ጋር እኮ የሚያገናኘው ነገር የለም። አሁንም እኔ ልነግርሽ የምፈልገው እኔ ከዚህ ነገር ውስጥ እኮ የለውበትም ጠፍቻለሁ ማለት አይደለም፣ ግን መልስ መስጠት ባለብኝ ጊዜውን ጠብቄ ደግሞ እመጣለሁ። ግን አሁን እያልሽኝ ያለሽ ነገር አልገባኝ። እኮን መች ደወልኩልሽ? ስደውልልሽ እንገናኝ ስልሽ ራስሽ ቀጣሽኝ፣ አላገኝሽኝም እንዴ? መች ደወልኩ? እኔ ደውዬልሽ አላቅም። እኔ ሲጀምር ደውዬ አላቅም ጭራሽ በሁለተኛ ደስ እንደ እያወንትን እያልኩ ያለ እኔ በፍጹም እኔ በፍጹም አልደወልኩልሽ። በቃ ለማንኛውም ያሁን ይሄ ኔ በቃ አይ እመኝ እሱን መጀመሪያ ኖ ኖ፣ ለማንኛውም ውስጥ ከመግባትሽ በፊት እኔ ደውዬልሽ አላቅም። በአብርሃም ና በሄርሜላ ያለውን ጉዳይ ገባሽ አይደለ? ኦልሬዲ ነገሩ እየከረረ ና ሌላ ውስብስብ ነገሮችን ይዞ እየመጣ ስለሆነ ከዛ ውስጥ እኔ ራሴን አውጥቻለሁ። ሲቀጥል ደግሞ ሲቀጥል አይመለከተኝም። ምንም ያገባይ ነገር የለም። ስለተመለከተሽ ስላልተመለከተሽ አይደለም። ስለተመለከተሽ ስላልተመለከተሽ አይደለም። እዚህ ጉድ አንተ ብቻ ነህ እንደምታወራው አንተ ብቻ እንደምታወራው የፈቀደልህ ማነው? እኔ በቃ ከዚህ ላይ አይመለከተኝም። ከዚህ ጉዳይ መውጣት ማትችይበት አንድ ጉዳይ አንቺ እህት ነሽ። አንቺ ከዚህ ጉዳይ ውስጥ መውጣት አትችይም። ለምን ካወሳሰብሽና እሷን ከገፋፋሽ ምናምን በኋላ አሁን ራስሽን ንጹህ ለማድረግ አትሞክሪ። ይቅርታ መጠየቅ ያባት። ግን አሁን ላይ ተነስተሽ ደግሞ ነገሩ ላይ እኔ የለሁበትም እንዳያገባኝም አይነት ነገሮች ጥሩ አይደሉም። ሲጀምር ገባኝ በቃ መስሎ ነበር። መጀመሪያ ላይ እኮ ደውዬ ልሽ እንደማላግን ማመንም አለብሽ። ደውለልኝ ማ ታውቃለህ እንጂ ለምንድን ነው እንደዛ እምትለኝ? እኔ ያኔ ነው የደወልኩልሽ ላገኝሻልኩሽ እምቢ አልሽ። ከዛ በኋላ ያሉት ስልኮች እኔ ደውዬ ልሽ አላቅም። በቃ አልቻልኩም ነበር። ግን አሁን ደሞ እኮ ደውል ክልኛለሁ እንዲያወራ ነው እኮ ስለዚህ ስለዚህ በቃ አይመለከተኝም፣ አያገባኝም። ከዛው ራሳችሁ እንቻሉ ከዚህ ነገር ላይ አውጡ። እኔ አልጠራ እያወራሽ ያለሽው ማን ጠራሽ? እኔ በዚህ ጉዳይ ላይ ጠርቼሽም አላውቅም። አሁን ገባሽ አይደል? ከእናንተ ምንም አይጠበቅም። ከምንድን ነው የሚባለው? ከዝንብ ማር ይጠበቃል? እን አይጠበቅም ሶ ስለዚህ አዎ፣ በጣም በጣም አይደለም። ሰው ትዳር ላይ ፊጥ ብላችሁ አላልኩም እኔ። ሰው ትዳር ላይ ፊጥ ብላችሁ እህትሽን አረሚ፣ መጀመሪያ አርቂ። በቃ እንደውም ማለት ነው። ስማኝ፣ ስማኝ፣ እንደውም በቃ የሷ ፍቅረኛ አለ። የሷ ፍቅረኛ፣ የማን ፍቅረኛ? በቃ ይሄ ሄርሜላ እንደዚህ ቅጭን ቅጭን እኮ ብትናገሪ ይሻላል። ሲጀምር እኔ እንደው የልሽ ፍቅረኛ ማን ነው የሚባለው፣ ማን ነው? በቃ ስለዚህ ፍቅረኛ እያላት ነው። እሷ ምንድን እያደረገች ያለችው? በቃ እኔ ስል ቁጥር ልክ ብያለሁ። አንተ ጥሩ እየመጣሽ ጥሩ ጭንብላችሁን እየገለጣችሁ ፍቅረኛ እና ጓደኛ እያላት ነገር እያደረገች ያለችው ወይስ ኮንተንት ነው? ድራማ ነው ወይንስ እውነት እንደዚህ እያደረገች ነው ያለችው? ለምንድነው አንተ ወጣት? አንቺ ምን አንቺ ኮንፊደንስ ያጣሽው ማግኘት ያልፈለግሽው ለምንድን ነው ምንድን ነው ነገር አውጡ የሚወጣ ህይወት የማታጨናልቁት በናተ ምክንያት ማለት ነው እኔ ህይወቴ በጣም እየተጨናነቀ ነው ገባ ስለዚህ ወደ መጥፎ ሙድ ውስጥ ራሱ ገብቼ የሰነበሱ በዚህ አማካኝነት ነው በቃ በማያገባይ ነገር ውስጥ እኔም እንዳውካካ አታደር ገባ ስለዚህ ከዛው መጠየቅ ያለብህን ማጣራት ያለብህን የእሷን ፍቅረኛ ቁጥር ሰጥሃለሁ ከእሱ ጋር አውራ በደንብ ያለውን ነገር እኔን ግን ተወኝ ድጋሚም እንዳደውልልኝ እሺ ቆይ እስኪ ባለፈው ፍቅረኛ የላትም። እሷ እንደዚህ አይነት ስብና ባህሪም የሌላት ልጅ ነች። ለምን ብለሽ ዋሸሽ? እውነት መስሎኝ ነበር ግን ቆም ብዬ ሁሉንም ነገር ሳስበው የራሴን ህይወት አደጋ ላይ እየጣልኩት የእሷን ህይወት ነጻ ለማውጣት የምሞክርበት ምንም ምክንያት የለም። እሷን ራሷን ትቻል። እሺ አሁን እኮ ጥሩ እየመጣሽ ነው። ብዙ ነገሮችን ብዙ እንትኖችን እያወራሽኝ ጥሩ እየመጣሽ ነው። ገባሽ አደለ? ስለዚህ ከመጀመሪያውም ከመነሻውም ባህሪሽን ገባሽ አደለ? ማረቁ ጥሩ ነገር ነው። ይቅርታ መጠየቁ ጥሩ ነገር ነው፣ ግን መናገር የምፈልገው ነገር ማለት ነው፣ ለዚህ ነገር ኃላፊነት መውሰድ አለብሽ። አብረሻት እንደዛ ስትሆን መውሰድ አለብሽ። እህትሽ ነች፣ እንደ እህትሽ መመለስ የምትችው አንቺ ነሽ። አንቺ ነሽ፣ አንድ እሱ ነው። አንድ እሱ ነው። ሁለተኛ ነገር ደግሞ ሁለተኛ ነገር ደግሞ ማመን ያለብሽ እኔ አንዴ ነው የደወልኩልሽ፣ እምቢ አልሽተሽ፣ እኔ አልደወልኩልሽም። ተደጋግመ ይህ የደወልሽ ያስጨነቅሽኝ አንቺ ነሽ። ሜቢ ፍቅረኛ እንዳላት ለመንገር በውስጥ አዋቂነት ፍቅረኛ እንዳላት ለመንገር ከሆነ ጥሩ ነው፣ በጣም አሪፍ፣ ምንም ችግር የለውም። ተቀብየሻለሁ። ጥሩ እንደሱ ነው። አሁን እኮ መንገር አለ የሚያለብሽ ከእሷ ጋር ተጋጭታችሁ ነው እኮ አሁን ከእሷ ጋር ግጭት ውስጥ ናችሁ፣ ተጣልታችኋል። አሁን ግልጽ እየሆነልኝ ነው። ስለዚህ ስልክ የፍቅረኛዋን ስልክ በውስጠ ወይራነት እየሰጠሽኝ ነው። ኤኒዌይስ አመሰግናለሁ። እንደዚህ ስትተራረሙና ስትጣሉ ብቻ ሳይሆን ለመልካም ነገር ላይ ደግሞ አንድ ላይ መቆም አለባችሁ ብዬ መንገር እፈልጋለሁ። አንቺም ማለት ነው። ስለዚህ አሁን ሄድሽ የነዛ ትዳርም ዳነ አልዳነ፣ እንደዚህም ሆነ አልሆነ ሳይሆን፣ ኦዲየንሱ ለምን ይዋሻል የምታደርገውን ነገር ከተመልካች ንቀትም ስለሚመስል ያንን ነገር እንድታስተካከል ከመንገር ነው

ሌላውን ለማበሳጨት በሚመስል መልኩ ይሄ ነገር ፊት ለፊት ባይወጣ ፊት ለፊት ባይታይ እላለሁ። ሜቢ እንግዲህ ከቷ ጋር እንግዲህ የገቡበት ሰጥ አገባ ሊኖር ይችላል። እስኪ ደግሞ እንግዲህ በዞር ለመመልከት እንሞክራለን ማለት ነው። ኢንዌስ ያለው ነገር ይህን ይመስላል። ተወዳጆቼ አልጠፋሁም። አሁን በደንብ አድርጌ በደንብ አድርጌ በስፋት ወደ እናንተ መምጣቴ እንቀጥላለሁ ማለት ነው። ውድ የሱራ ዛብሻ ቤተሰቦች ወዳችኋለሁ። ሱራ ዛብሻ ነበር። ሰብስክራይብ እያደረጋችሁ ይህን ቻናል መቶ ሺህ ለማስገባት እንሞክር እላለሁ የሄርሜላ እህት እንግዲህ በውስጥ ራይነት እንግዲህ ልትነግረኝ የፈለገችው አንድ ሀሳብ ነበረ ለዛ ነው እንደዛ አድርጋ የነገረችኝ ብዬ ነው የማስበው ግን እስኪ ምንድን ነው የተፈጠረው ምንድን ነው ያለው ነገር የሚለውን ነገር ደግሞ ለእናንተ ለመመልከት እሞክራለሁ ወዳችኋለሁ ባይ